በካሜራ ባለሙያነት ከስድስት ዓመታት በላይ በመስራት ኢቢኤስ ቴሌቪዥንና የሚዲያው ተመልካቾችን በማገልገል ላይ የነበረው ዮናታን ሰለሞን ምክንያቱ ባልታወቀ መንገድ ህይወቱ በድንገት ማለፉ በርካቶችን አስደንግጧል። የ31 ዓመቱ ወጣት ዮናታን ሰለሞን በኢቤስ ቴሌቪዥን በካሜራ ባለሙያነት የሚያገለግል የነበረና በሙያው ብዙዎች የመሰከረውለት ምስጉን ሰራተኛ መሆኑ የሚታወቅ ሲሆን ትላንት በባህር ዳር ከተማ ከሙያ አጋሮቹ ጋር ለስራ ግዳጅ በተሰማራበት አጋጣሚ እግረ መንገዳቸውን ሆሳና ነዘው ማክበሩን በማህበራዊ ትስስር ገጹ ማጋራት ችሎ ነበር። ታዲያ ይህ ወጣት ሳይታሰብ ምን ገጠመው በአንድ ቀን ህይወቱ እንዴት ሊያልፍ ቻለ ትላንት በፌስቡክ ገጹ ባጋረው መልእክትም የአማራ ክልል የሀገራዊ ምክክር ስራችንን ጨርሰን ወሳናን አክብረን ውለናን እንኳን ለወሳና በዓል በሰላም አድረሳችሁ በማለት መልካም ምኞቱንም በመግለጽ ነበር ከዚህ ሁሉ ሁነት በኋላም ወደ አዲስ አበባ ተመልሶ ካሜራውን ለኢቤስ አስረክቦ በእለቱ በመኖሪያ ቤቱ ህይወቱ አልፏል የዮናታን እህትም ቅዳሜ ትንሽ ታሞ እንደነበረ ገልጻም ለሞት የሚያበቃው ግን እንዳልነበረም በፍጹም ሀዘኔታዋን ገልጻለች። በ31 አመቱ ለ6 አመታት የኢቢኤስ የካሜራ ባለሙያ ሆኖ ያገለገለው ዮናታን ሰለሞን የቀብር ስነ ስርዓቱ በቀጨኔ የደብረ ሰላም መድኃኔ ዓለም እንደሚከናወን ተገልጿል። ቤተሰቡን መጎብኘት ለሚፈልጉ ሰዎች አውቶብስ ተራ ሚካኤል ጀርባ ፈተ መስጅድ ትንሽ አለፍ ብሎም እንደሚገኝ ተጠቁሟል። ሆሳና ማለት መድኃኒት ወይም አቤቱ አሁን አድነን ማለት ነውእና ይህን የአብይ ጾም ፋሲካ አንድ ሳምንት ሲቀረው የሚከበረው የጌታ በዓል ከዘጠኙ አብያት በዓላት አንዱ መሆኑን አውቁ። በሰሞነ ሕማማት ጸሎት ፍትሀተ ጸሎት አስተርዮ ስለማይፈጸም ጸሎት ፍትሀትና አስተርዮ በሚደረገው በዚህ ዕለት አስደርጎ ከዚህ ዓለም በሞት ተለይቷል። ነፍሱን በገነት ያኖረው ለቤተሰቡ ለጓደኞቹና ለቤት ሰራተኞች ጽናትን ይስጥ ብለን እኛም ወደ ሌላኛው መረጃ እንለፍ። ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎች ከመኖራቸው እንዳይወጡ አሳሰበች። በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደቱ መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎች ከመኖራቸው እንዳይወጡ አሳስባለች። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ንፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጅን እና ሄቤን ጨምሮ የቻይና ሰሜናዊ ክፍሎችን እየመታ ይገኛል። የንፋስ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ንፋስ ባለፉት አስርት ዓመታት ከተመዘገቡት የመጀመሪያ መሆኑ ተገልጿል። የተከሰተው ከባድ ንፋስ ደረጃ 13 ሲሆን ዝናብ፣ በረዶ፣ ነጎድጓዴ ቀላቀለ መሆኑን የቻይና የአየር ትንባይ ኤጀንሲ ጠቁሟል። ተጠቅሟል። በእውነቱ በሰው ህይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመለከተው ኤጀንሲው ከሶስት መቶ በላይ ግዙፍ ዛፎች ተገንድሰው መውደቃቸውም ጠቁሟል። ይህን ተከትሎ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎች በንፋሱ እንዳይወሰዱ በማሰብ ነው ከመኖሪያ ቤታቸው እንዳይወጡ ማስጠንቀቂያ ተሰጠውም። እንዲሁም ንፋሱ የባስ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛል። ዛፎች በቀላሉን እንዳይነቀሉ ማጠናከር ብሎም መቁረጥ፣ ፓርኮች እንዲዘጉ እንዲሁም ወሳኝና አስፈላጊ ያልሆኑ በረራዎች እንዲሰረዙም ተደርጓል። ክስተቱን ተከትሎ የቤጂንግ እና ሌሎች የቻይና ሰሜናዊ አካባቢ ጎዳናዎች ጭር ብለው መዋላቸውም አርት በዘገባው አመላክቷል።